እመ አነ ኢሐፀብኩከ እገሪከ አልብከ ክፍል ምስሌየ። እኔ እግርህን ካላጠብኩህ ከእኔ ጋር እድል ፈንታ የለህም። የዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ላይ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ምሴተ ሐሙስ ላይ የተናገረው ቃል ነው። ያሁላችሁም እንደሰማችሁት አሁን በምናደርገው የህጽበተ እግር ስነ ስርዓት ከጸለይን በኋላ የተነበበልን ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስት በሰላሳ ሶስት አመተ ምህረት ላይ ሐሙስ ምሽት ማለት መጋቢት ሀያ ስድስት ቀን ሐሙስ ከምሽቱ አንድ ሰዓት ላይ የሰራውን የተናገረውን፣ ወይም ያስተላለፈውን መልእክት የሚያስረዳን የወንጌል ክፍል ነው የተነበበልን፣ እና በዚህ የወንጌል ክፍል እንደሰማችሁት እኔ እግርህን ካላጠብሁህ ከእኔ ጋር እድል የለህም እድል ፈንታ የለህም አለው፣ ይለናል። ይህን ለማን ነው የተናገረው? ለምንድን ነው የተናገረው? የሚለውን ለመረዳት ከቁጥር አንድ ጀምሮ ስንመለከት ወእምቅድመ በዓለ ፋሲካ ሶበ ኮነ የአምር ጊዜ ኢየሱስ ከማይፈልስ ም ዝንቱ ዓለም ወየሐውር ኀበ አብ ዘፈን ነው። ከፋሲካ በዓል በፊት ጌታችን ኢየሱስ ክርስቶስ ከዚህ ዓለም እንደሚወጣ ወደ ላከው ወደ አብ የሚሄድበት ጊዜው ሰዓቱ እንደደረሰ በተረዳ ጊዜ ባወቀ ጊዜ ወአፍቀሮሙ ለዕሊአሁ ለውስተ ዓለም የሱ የሆኑትን ከዚህ ዓለም የመረጣቸውን ወደዳቸው፣ ወለዝሉፉ አፍቀሮሙ ፈጽሞ ወደዳቸው ይላል። አብሮ የነበረው የዚህ ወንጌል ጸሐፊ ቅዱስ ዮሐንስ ወንጌላዊ ከዚህ ዓለም እንደሚወጣ እንደሚሄድ ወደ ላከው ወደ አብ እንደሚሄድ ባወቀ ጊዜ ነው። እንግዲህ ባወቀ ጊዜ የእሱ የሆኑትን ደቀ መዛሙርቱን ወደዳቸው፣ ፈጽሞ ወደዳቸው ፈጽሞ ወደዳቸው የሚለውን ይተርክና ከዚያ መካከል እንዳለመታደል ሆኖ እራት ሲበሉ ከአስራ ሁለቱ አንዱ በሆነው ይሁዳ በሚባለው ሰው ልብ ክርስቶስን አሳልፎ ያስይዘው ዘንድ ሰይጣን በልቡ አደረ ይላል። ያው ትናንትና እንደሰማችሁት ስንማማር ሶስት መቶ ዲናር ወጭ የሚያስወጣ ሽቶ አምጥታ አንዲት ሴት ማርያም ማርያምን ተፍረት ስትቀባው ማዘኑን አይተናል። ለምን ትስ የጥወ ለዝንቱ እፍረት ለሰለስቱ ምእት ዲናር ይትወሀብ ለነዳያን እንደው ይህን ሽቱ በኢየሱስ ክርስቶስ ላይ ዝም ብላ ከምታፈሰው ለምን ለሶስት መቶ ዲናር አልተሸጠም? ቢሸጥና ለድሆች ቢሰጥ አይሻልም ነበር? ለምንድን ነው እንዲህ የሚባክነው አለ። ይለንና አብሮ የነበረው ቅዱስ ዮሐንስ እንዲህ ያለው ድሆች፣ የድሆች ጉዳይ የሚገደው ሆኖ አይደለም። አላ እስመ ሰራቂ ውእቱ፣ ሌባ ስለነበረ ግምጃ ቤት ስለነበረ ለድሆች ሳንቲም የሚሰበሰብበት ሙዳዬ ምጽዋት በእጁ ስለነበረ የሙዳየ ምጽዋቱን ቁልፍ በእጁ ስለነበረ ያኔ ብር ሲገባ ያነሳሳ ነበር ያነሳ ነበረ። ስለዚህ ሽቱ በክርስቶስ ላይ መፍሰሱ ለሱ ዋጋ የለውም። ብር ቢሆን ኑሮ ወደ ብር ተቀይሮ ቢሆን ኑሮ ብሩ ሲገባ ያነሳ ነበረ አለ። እንግዲህ እንዳለመታደል ሁሉ ክርስቶስም እያስተማረ ያልተለወጠ ሰው አለ። እንደ አንዳንድ ጊዜ የካህናት አለማስተማር ብቻ አይደለም። ሌቦች የሚበዙት ክፉዎች የሚበዙት ቤተ ክርስቲያን ባለማስተማሯ ብቻም አይደለም። እንዲሁ አንዳንድ ያልታደለ የማይርስ ድንጋይ አለ። እንደ ድንጋይ የማይርስ አለ። አሁን ይሁዳ ሶስት ዓመት ከሶስት ወር በሁለተኛ ወገን በሶስተኛ ወገን አይደለም የተማረው። እኛ ከክርስቶስ በተሰጠችን ትንሽ ነገር ነው የምናስተምረው ከክርስቶስ በተሰጠችን ስጦታ ነው። ይሁዳ ግን የተማረው ከስጦታ ባለቤት ከኢየሱስ ክርስቶስ በቀጥታ ነው የተማረው። እንዲያም ሆኖ ግን አልተለወጠም። ለካና እንደው ለምንድን ነው ይሄ ያልተሸጠው ብሎ ተበሳጨ እና ባለቤቱም ለቀብሬ ቀን አድርገዋለች፣ አስጠብቀዋለች፣ ተዋት አለው። የድሆች ጉዳይ የሚገድ ከሆነ ወነዳ ያንሰ በኩሉ ጊዜ ሀለዉ ምስሌክሙ፣ ድሆች ሁልጊዜ ከእናንተ ጋር አሉ። እናድርግ ባላችሁም ጊዜ ታገኟቸዋላችሁ፣ ታደርጉላቸዋላችሁ። እኔን ግን አታገኙኝም። ስለዚህ እቺ ሴት መልካም ነገር አድርጋለች፣ ተዋት አለው እና በዚህ ከፋው ከፋው እንደው ለምን አልወሰድኩም ብሎ ስርቆት ብዙ ጊዜ ከማጣት አይደለም ከልማድ ነው እንጂ ይሁዳ አራበው ሙት እንዲያነሳ ለምጽ እንዲያነጻ ድዊ እንዲፈውስ ሀብት ተሰጥቶታል እሱ ድዊ ፈውሶ የተፈወሰው ድዊ በእውነት አድርግልኝ የተባለውን ሁሉ አያደርግም ሙት አንስቶ ከሞት የተነሳው ሰው በእውነት ከሞት የተነሳው ወገን ይህን አድርግልን ቢሉት ምን የሚያሳጡት ነገር ነበረ? እና ብዙ ጊዜ የእጅ አመል ያለበት ልማድ ያለበት ሰው እያለውም ይሰርቃል እና እንዲህ ስለሆነ አኩርፎ ነበረ። ወዲያውም ደግሞ ትናንት ቅዱስ ማቴዎስ እንደነገረን ወደ ካህናት አለቆች ሂዶ ሚመጠነት? ውቡኒ እማገብኦ ለክሙ፣ ኢየሱስ ክርስቶስን አሳልፍ የብሰጣችሁ ምን ትሰጡኛላችሁ ብሎ ነበረ። በዚህ ጊዜ ተነጋገሩና፣ ወተሰነአው አው የሀብጎ ሰላሳ ብሩረ፣ ሰላሳ ብር ሊሰጡ ተስማሙ፣ ውል ፈጸሙ። በእንዲህ አይነት ልብ ውስጥ ነው ያለው ይሄ ሰው። ከዛች ሰዓት ጀምሮ ምቹ ጊዜ ነው ይፈልግ የነበረው ክርስቶስን አሳልፎ ለመስጠት እና ራት እየበሉ ዝግጁ ስለነበረ ይሁዳ ሰይጣን አደረበት። ልቡን ከፍቷል። ለክፋት ለክፋት ዝግጁ ነው ይሁዳ። ያን አይቶ ነው ሰይጣን የገባው። እኛ በር ካልከፈትን በእኛ ላይ ሰይጣን ማደር አይችልም። መንፈስ ቅዱስም እንደዛው ነው። ደግነት፣ ቅንነት ላለው ሰው በጎ ለሚያስብ ሰው ሀሳቡን እንዲተገብር በጎ ሀሳቡን እንዲሰራ መንፈስ ቅዱስ ሊያግዘው ያድርበታል። በመልካም ሰውም ክፉ ሰውም ክፉ ከሆነ ሁልጊዜ ጊዜ የሚያስበው ያን ክፉ ሀሳቡን እንዲተገብር ሰይጣን ያግዘዋል። አደረበት ይላል እንግዲህ ሰዓቱ እየቀረበ ነው። ስድስት ሰዓት ላይ ሰይጣን ሲያስተገብረው እናያለን። እና እንዲሆነ ይልና፣ ይህን እንተው እንግዲህ ይበቃናል። ከዛ ወተን ሰ እማሃበ ይደረሩ አሉ። ምግብ እየበሉ ነበርና ከዚያ ኢየሱስ ክርስቶስ ተነሳ፣ ከማዕዱ ተነሳ። ዋአንበረ፣ አልባሲሆ ወአንበረ አልባሲሆ፣ የለበሰውን መጎናፀፊያ አስቀመጠ ነው? ከቃሉ ጋር አሁን ኢየሱስ ክርስቶስ ከምን ተነሳ? ከማዕዱ ተነሳ፣ ልብሱን አስቀመጠ። ወነሳ መክፌ የዘለን ወቀነተ ሐቌሁ ሽርጥ ታጠቀ ሽርጥ ታጠቀ። ከማድጋው ያለውን ውሃ ቀድቶ በኩስኩስ ታደረገ። ከዚያ የደቀ መዛሙርቱን እግር ያጥብ ጀመረ ነው የሚለን። የታጠበው ያየው ማን ማን? ዮሐንስ ወንጌላዊ፣ አብሮ የነበረው አብሮ የታጠበው የተመለከተው ተነሳ አለ። ደቀ መዛሙርቱን እያጠበ እየሄደ እያጠበ እያለ ከጴጥሮስ ሲደርስ ከቶ አንተ እግሬን አታጥበኝም ልታጥበኝ? አለ ጴጥሮስ። እኔ አሁን የማደርገውን አሁን አታውቀውም፣ ኋላ ነው የምታውቀው አለው። ቢሆንም እንዲያው ፈጽሞ አንተ አታጥብኝም። እንዴት ብለህ አንተ ዝቅ ብልህ እኔን ታጥባለህ? ማለት መምህሩ ነው ጌታው ነው። በአይሁድ ባህል በጣም ዝቅ ያለ ሰው ነው እግር የሚያጥበው። አገልጋይ ካለ ልጆች ናቸው የትልልቆችን እግር የሚያጥቡት። እንዲህ አይነት ልማድ አለ እና ቅዱስ ጴጥሮስ ለካ ሃይማኖት እንደዛ አይደለም መምህሬ የሚለው መምህሮ፣ ጌታዬ የሚለው ጌታው ሊያጥበው ሲል ፈጽሞ አታጥበኝም አንተ አለ። እውነቱን ነው አደል? እውነቱን እኮ ነው። ከተለመደው ከልማዱ አኳያ ማለት ነው። አታጥበኝም አለ። አማን አማን እብለከ እማአነ ይሃ ጸብኩከ እገሪከ አልብከ ክፍል ምስሌየ እውነት እውነት እላሃለሁ እግርህን ካላጠብኩህ ከእኔ ጋር እድል ፈንታ የለህም፣ አለው። ከዛ በኋላ ይሄማ ከሆነ አለመታጠቤ ከአንተ አንድነት የሚለየኝ ከሆነ፣ ያንተን ኅብረት የሚያሳጣኝ ከሆነ ምን እግሬን ብቻ ራሴን ሁሉ ጠበኝ እንጂ አለ። ለምን ይሆን እግርህን ካላጠብኩህ ከእኔ ጋር እድል ፈንታ እጣ ፈንታ የለህም ያለው ለምን ይሆን? ምን ሊቀርበት ነው እግሩን ባይታጠብ ቅዱስ ጴጥሮስ? ለምን ይሆን? አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ በትምህርት ደረጃ በንግግር ትህትና አስፈላጊ እንደሆነ ደጋግሞ ሦስት ዓመት ከሦስት ወር ተማሪዎቹን አስተምሯል በምን በንግግር በንግግር ትህትና ከፍ እንደሚያደርግ ትዕቢት ዝቅ እንደሚያደርግ ደጋግሞ አስተምሯቸዋል። አሁን ደግሞ ተግባሩን አስቀድሞ በቃል ያንን ሊያብራራላቸው ነው። ስለዚህ ቅዱስ ጴጥሮስ ጌታዬ ብሎ የሚጠራው እውነተኛ ጌታው፣ መምህሬ ብሎ የሚጠራው እውነተኛው መምህሩ ኢየሱስ ክርስቶስ ዝቅ ብሎ እግሩን ካላጠበው ጴጥሮስ ትህትናን በንግግር እንጂ በተግባር አይማርም። እየሰማችሁ ነው። ቃል ዝም ብሎ ትህትና አስፈላጊ ነው ብሎ ክርስቶስ እንዳስተማረው ቢቀር ኑሮ ጴጥሮስ ትህትናን በመናገር ነበር የሚገልጸው፣ በተግባር መግለጽ አይችልም ነበር። ደግሞ ክርስትና በንግግር የሚኖር ሳይሆን የሚገለጽ ሳይሆን በተግባር የሚገለጽ ነው። ስለዚህ ኢየሱስ ክርስቶስ ዝቅ ብሎ እግሩን ካላጠበው ጴጥሮስ በተግባር ትህትናን አያውቅም፣ አይማርም። ነገ ለወንድሞቹ ለሰው ልጆች ዝቅ ብሎ የማገልገል አቅም አይኖረውም። ዝቅ ብሎ ለማገልገል ትህትና አይኖረውም። ትህትና ካልኖረው ደግሞ ከክርስቶስ ጋራ ህብረት የለው። ትህትና የሌለው ሰው ትህትና የሌለው ሰው ከእግዚአብሔር ጋር ምንም አይነት ህብረት የለውም። ወገኖቻችን፣ ትህትና ከሌለ በእግዚአብሔርና በእኛ መካከል ህብረት የለም ማለት ነው። ህብረት የለም ማለት ነው። ህብረት ከሌለን ደግሞ የመንግስቱ ወራሾች አንሆንም ማለት ነው። ስለዚህ ቅዱስ ጴጥሮስን ካላጠብኩህ ዛሬ ትህትናን አታውቅም፣ ትህትናን ካላወቅክ ደግሞ ከእኔ ጋራ ኅብረት የለህም ለዘላለሙ ማለቱ ነው። ልብ እንበል፣ ምመናን ልብ እንበል። ከእግዚአብሔር ጋር ኅብረት የሚኖረን በእግዚአብሔር ፊት ከፍ ከፍ የምንለው እንዲህ በፍቅር ራሳችንን ለሌሎች ዝቅ ስናደርግ ነው። ትክክለኛ የክርስቶስ ትምህርት የገባው የክርስቶስ ትምህርት የገባው ምልክቱ ትህትና ነው። ምልክቱ ትህትና ነው። አሁን በእኛ ዘመን እንዳለመታደል ሆኖ እግዚአብሔር ጸጋ የሰጠው ባለሀብት መገለጫው ትቢት ነው። ሲኮፈስ ይታወቃል። ሀብታም መሆኑ የሚታወቀው ሲኮራ ነው። በዓለማዊው ትምህርት አይደለም። እንዳለመታደል ሆኖ በመንፈሳዊ ትምህርት በጣም ተሻሉ ተማሩ የምንላቸው ሰዎች ልብ ብላችሁ ከሆነ መገለጫቸው ትቢት ነው። ከተበተ ተምሯል ማለት ነው። በእኛ ቤት እንኳ እንዳለመታደል ሆኖ ይሄ ክርስቶስ ተግባር ያልገባው የክርስትናው ተግባር ያልገባው ሰው ይሄን አውቅ ያለው ይሄን አውቅ ያለው ብሎ ሲኮፈስ ይታያል፣ ሲመጻደቅ ይታያል። የተሾመ ሰው ምልክት ትቢቱ ሆኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። እንዲህ አይነቱ ጠባይ ከክርስቶስ ጋር ያለንን ህብረት ያሳጣል። ሊቃውንት፣ ደቀ መዛሙርት፣ ምእመናን፣ ለዚህ ነው ከእኔ ጋር ህብረት የለህም። ይህማ ከሆነ አለ ይህማ ከሆነ ምን እግሬን ብቻ እራሴንም እንጂ አለ እና ታጠበ በጥቅሉ እንዲህ አድርጎ ደቀ መዛሙርቱን አጠበ አይገርማችሁም ያሙት ሲያነሳ የነበረው ሲያነሳ ያዩት እኮ ነው ተራ ሰው እኮ አደለም አላዛርን አላዛር አላዛር ፃ አፍአ መቃብር አላዛር አላዛር ከመቃብር ወደ ውጭ ጣብሎ ከአራት ቀን በኋላ አላዛርን ከሞት ያስነሳው እኮ ነው ከመቃብር እንዲወጣ ያደረገው እኮ ነው። የኢያኢሮስን ልጅ ከሞት ያነሳት እኮ ነው። በአምስት እንጀራ በሁለት ዓሣ አምስት ሺህ ሕዝብ አብልቶ ያጠገበው እኮ ነው። ደብረ ታቦር ተራራ ላይ ብርሃነ መለኮቱ ሲገለጥ ሐዋርያት ማየት ያልቻሉት እኮ ነው። እሱ ዝቅ ብሎ የነ ጴጥሮስን እግር አጠበ ምን የጴጥሮስን? ሊያሰቅልም አሳልፎ ሊሰጥ ምቹ ጊዜ እየፈለገ ያለውን የማንን እግር? የይሁዳንም እግር አጠበ። እያወቀው አሳልፎ እንደሚሰጠው እየተረዳ እንኳ ከእሱ ማድረግ የሚገባውን አላጎደለበትም፣ አላጎደለበትም። ሰዎች ለሰው ማድረግ ያለባቸውን ጠላቴ ነው፣ ወዳጄ ነው፣ ዘመዴ ነው፣ ባይድ ነው፣ ጥቁር ነው፣ ቀይ ነው፣ አጭር ነው፣ ወፍራም ነው፣ የተማረ ነው፣ ያልተማረ ነው ሳይሉ ሰው በመሆናቸው ለሰው የሚደረገውን ሁሉ ያለምንም ቅድመ ሁኔታ ማድረግ እንደሚገባቸው ሲያስተምር ይሁዳንም አብሮ አጠበ። ዝቅ ብሎ አጠበ። ምንም አላጎደለበትም፣ አላስቀረበትም። እንዲህ አድርጎ አጠባቸው። አያችሁ? ትህትና አያችሁ? ትህትና ተመለከታችሁ? ክርስቲያኖች ልባላችሁ፣ ክርስቲያኖች ይሄ እኮ የእኛ ፈጣሪ እኮ ነው። የእኛ አስገኝ እኮ ነው። ዝቅ ብሎ የእኛን እግር ያጠበው እና ከዚህ አንጻር እኛ ለወንድሞቻችን እኛ ለእህቶቻችን ምን አይነት ፍቅር አለን? ምን አይነት ትህትና አለን? እስኪ ልብ ብላችሁ ራሳችሁን እዩ፣ ራሳችንን እ እንዲህ አድርጎ አጠባቸው። ከዛ በኋላ ልብሱን አስቀምጦ አልነበር ተነሳና፣ መጓናጸፊያውን ለብሶ ቁጭ አለ። አይመርክሙኑ ዘገበርኩለክሙ አላቸው። ያደረኩትን ያደረኩላችሁን አወቃችሁ አለ አወቃችሁ ምን ፈልጌ ይመስላችኋል ይሄን ያደረኩት ምን ላደርግ ይመስላችኋል ዝቅ ብዬ እግራችሁን ያጠብኩት አንትሙሰ ትብሉኒ ሊቅነ ወእግዚእነ ወሰናየ ትብሉ እስመ ከማሁ አነ እናንተ መምህራችን ትሉኝ አላችሁ ጌታችንም ትሉኝ አላችሁ ወሰናየ ትብሉ ጥሩ ትላላችሁ። እስመ ከማኋነ እንደምትሉት ነኝና እንደምትሉት ነኝና። ጌታዬ፣ ጌታችን መምህራችን ማለታችሁ ጥሩ ነው። ግን እኔ መምህራችሁ ስሆን፣ ጌታችሁም ስሆን እግራችሁን ካጠብሁ ከማሁ አንትሙኒ ግበሩ ለቢጽክሙ እናንተም እንዲሁ እንደኔ ለወንድሞቻችሁ ለባልንጀሮቻችሁ። ምን በሉ በሉ ምን በሉ አድርጉ አድርጉ። ይህን በልባችሁ ለመሳል ነው ዝቅ ብዬ እግራችሁን ያጠብኩት ማለት እኮ ነው። እውነት ነው። ከቅዱስ ጴጥሮስ ልብ እንደታተመ ቀርጧል ይሄትትና ከአስራ አንዱ ደቀ መዛሙርት ልብ ላይ ይሄ ትህትና እንደ ተሳለ ቀርቷል። እንደ ተሳለ ቀርቷል። ከዛ በኋላ የተበተ ሐዋርያ የለም። ሙት እያነሳ ለምጽ እያነጻ በነፋስ አውታር መስቀል መግጣት እየቻሉ አልኮሩም፣ አልተበቱም፣ ትሑታን ነበሩ። እኔ ይህን እንዳደረጉ እናንተም እንዲሁ አድርጉ። ዛሬ የተነበበው እኛ እንዳንረሳ እንዲሁ እንድናደርግ ነው። ልብ በሉ፣ እስከ መጨረሻ ወደዳቸዋል። ሰው እስከ መጨረሻ ሲወድ እግር ቢያጥብ የዝቅተኛነት መንፈስ አይሰማው። የበላይ የበታች የምንባባለው አጭር ረዥም የምንባባለው ፍቅር ሲጠፋል። ፍቅር ካለ ልዩነታችን አይታወቅም! አይታወቅም እንዲሁ አድርጉ አለ። ይሄን ብታደርጉት፣ ይሄን ብታውቁት ብታደርጉትም ብፁዓን ናችሁ፣ ምስጉኖች ናችሁ። ይሄን ብታውቁት ብታውቁት ብቻ አይደለም እግር ማጠብ እንደሚገባ ማወቅ አንድ ነገር ነው። አውቆ ግን ብፁዕ መባል አይቻልም። ማወቅ በቂ አይደለም። ይሄን ብታውቁት እናንተም እንዲሁ በተግባር ለወንድሞቻችሁ ብታደርጉት ምኖች ናችሁ አለ። ብፁዓን ናችሁ ብፁዓን ናችሁ ምስጉኖች ናችሁ ብሎናል። እዚህ ይሄን ለማሳየት ነው። ምእመናን እንደምታውቁት በየ አጥቢያ አብያተ ክርስቲያናቱ ቅዱስ ፓትርያርኩ አሁን በሚያገለግሉበት ቤተ ክርስቲያን ላይ እግር የሚያጥቡት ቅዱስ ፓትርያርኩ ናቸው። በማዕርግ የሁሉ በላይ የሆኑት ቅዱስ ፓትርያርኩ እግር ያጥባሉ። ሊቃነ ጳጳሳት ደግሞ ከዛ በታች ደግሞ ሊቃነ ጳጳሳት በያሉበት በያሉበት እግር የሚያጥቡት እነሱ ናቸው። መጀመሪያ ሊቃነ ጳጳሳት በሌሉበት ደግሞ ቆሞሳቱ ወይም ከካህናት በእውቀት በእድሜ ከፍ ያለው ነው የሚያጥበው። ይሄ ለበረከት ብቻ አይመስላችሁ የምትታጠቡት። በመታጠብ ብቻ በረከት የለም፣ ትህትናው በልባችሁ ተስሎ ከሄደ ነው። ፓትርያርኩ ዝቅ ብለው ንግር ሲያጥቡ ክርስቶስ እንዲህ እኮ አድርጎ ነው ዝቅ ብሎ ደቀ መዛሙርቱን ያጠበው። እኛ ዝቅ ብለን እንድናደርገው እኮ ነው ያስተማረን። ይህ እንዳይረሳ ለማለት ነው። እንግዲህ ከፍ ያለው በማዕረግ ከፍ ያለው በዕድሜ ዝቅ ብሎ ይኸው ያጥባል። እናንተም ቤታችሁ ስትገቡ ዝቅ ያሉት እንዲያጥቧችሁ አትፈልጉ። በዕድሜ በዕውቀት፣ በሀብት የምትበልጧቸው እንዲያከብሯችሁ፣ እንዲያጥቧችሁ፣ እንዲያገለግሏችሁ አትጠብቁ። እናንተማ አገልግሏቸው። አልቦ ገብር ይህን ካለ በኋላ ምንድን ነው ያለው? ከጌታው የሚበልጥ ከጌታው የሚበልጥ አገልጋይ የለም አገልጋይ የለም። ከላኪው የሚበልጥ ተላላኪ የለም። እኔ ጌታችሁ፣ እኔ ላኪያችሁ፣ ይህን ካደረግኩ ከእኔ የሚበልጥ ፍጡር የለምና ይህን አድርጉት አለ። ስለዚህ እኔ ትልቅ ነኝ፣ እኔ ሀብታም ነኝ፣ እኔ አዋቂ ነኝ፣ ይህን አላዋቂ አላጥብም፣ ይህን ድሃ አላጥብም፣ አላገለግልም የምትሉ ከሆነ ከክርስቶስ በልጣችኋል ማለት ነው። እንደ ዲያብሎስ ሁናችኋል ማለት ነው። በእውነት ሁነናል ማለት ነው። ይህን ይህን በደንብ ልታዩ ይገባል። ምዕመናን ልናይ ይገባል። ይሄን ለማሳየት ነው ይሄ ስርዓት የሚከናወነው። ስለዚህ መታችሁ ስትታጠቡ ይሄን ከማሰብ ጋር ከሆነ እውነት ነው፣ በረከትም አለው ማዩ ይባረካልና በክርስቶስ ስም በስላሴ ስም የተባረከው ሁሉ በረከት ነው። ግን ለመታጠብ ብላችሁ ብቻ ለበረከትም ብቻ ብላችሁ ከሆነ የምትመጡት ተሳስታችኋል። በትህትና ልባችሁ ተነክቶ እኔም እኮ እንዲህ ማድረግ አለብኝ ብላችሁ ለመማር ከሆነ ብዙ ጥቅም ይገኘዋልና ተረጋግታችሁ እንድትታጠቡ በዚሁ አጋጣሚ ያሳስባለሁ። እግዚአብሔር ከሁላችን ጋር ይሆን።